እንዴ በዚህን ያክል ፋርነት ይቻላል እንዴ? እምሬ ነው ምላችሁ? ይቻላል። እነዚህን ሁለቱ ዩቲዩበሮች ታውቋቸዋላችሁ ብዬ አስባለሁ። ለእነዚህ ሁለቱ ዩቲዩበሮች እንዲጋቡ ምን ትላለች? አንዷ ሁለት ሺህ ድርሃም ድርሃም እንሰጣለን እኛ። በጣም ብዙ ናቸው እንደዚህ የሚሉት ሁለት ሁለት ሺህ ድርሃም እንሰጣለን፣ እናንተ ብቻ ተጋቡልን። እነሱ እኮ ዚህ ፕራንክ ነው የሚሰሩት። እነሱ እኮ ዚህ ፕራንክ ነው የሚሰሩት። እስቲ ስሟቸው ሞት ብቻ ነው የሰራሁት። ለማን ብዬ ነው? ለእነሱ ብዬ ነበረ። እነሱ እንዳይነጉብኝ እነሱ ማንም እንዳይናገርባቸው፣ ሩታ የሰው ለው ስናገሩ ማንም ሰው እንድናገብርብኝ፣ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረም። ሩታ አብርሽ ብዬ ነበረ። ገባቸውድን በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ ተሳድቤ ነገር አባቴ የሰው ልጅ ተምሮ ሰውን ለሩታ እና ለአብርሽ ብላ ቤተሰቦቿን አጣች፣ ዘመዶቿን አጣች፣ ስንት ነገር አጣች። እነሱ ዝቅ እንዳይሉባት ብላ ይህን ዘጠኝ ብቻ ለመንግስት ነው። እነሱ ፕራንክ ለሚሰሩት ይሄን ያክል መስዋዕትነት መክፈል ምን የሚሉት ነው? ቆይ ምን የሚሉት ነው? ቆይ የመሬ ነው የምላችሁ። ምን የሚሉት ነው? አዲዳ አባው አበበ በጋረደ አለቻ አያቴ። ዱባይ ላይ ስንት ጀግና ሴት እንዳላየን፣ ስንት አገር ያቆሙ የራሳቸውን ቢዝነስ ከፍተው የሚሰሩ በየሰው ቤት እየሰሩ ቤተሰቦቻቸውን ያቀኑ እህቶች እንዳላየን። ስንት ጀግና ጀግና ሴት ዱባይ ላይ እንዳለ ታውቃላችሁ። ይገርማል። እነዚህ ደግሞ

ብር እስክትልክልኝ ልብስ አልቀይርም ጫማም የለኝም እያለች በየመንደሩ ደሩ ታለክሳለች። ይህኔ ወንድምሽ የፀጉር መቀረጫ አቱ የመንጃ ፈቃድ የሌለው ሰው ሰፈር ለሰፈር እየተንከራተተ ሊሆን ይችላል። ምን አይነት ከብት ናችሁ? እባካችሁ እንደዚህ የምታስበው አረ በመድኃኒዓለም ለማንኛውም አብርሽና ሩታ እንኳን ደስ ያላችሁ። ከመቼ ነው ደግሞ ሁለቱ ጡቶቿን ጉልበቷ አደረሰ ያደረስከው በዚህ አፍክ ለማንኛውም የሰርግሽ ለት ማታ ለ አስቢ ደግሞ ያኛው የት እንደሚደርስ አብረሽ አብረሽትዋለሽ። በዚህ ልዩነት እንኳን እዚህ ደርስ አላላልኩ ነበር። እና ለዚህ ሁሉ ንግግር እነሱ ደግሞ መልስ ሰጥተዋሉ። እስቲ እነሱ ምን አሉ? ውጭ ከምትሉ ኑ እኛን ገመታችሁ ላይ መግባት ትችላላችሁ። ኖርማል ነው። ኑ ስማችን ደግሞ አታልፉ ደስ አይልም። እየተዋወቅን እንትን እያለ ቡና ማጣጫ አታርጉ። የሆነ ለወሬያችሁ ርዕስ አታርጉ። እኛ ለመዝናናት ለመፍታታት መተናል። ቀኛ ደስታ የሚያስደስታቸው ብዙ ሰዎች አሉ። እንደሰትበት ተው በቃ ማውራት አይሰለቻችሁ አይደክማችሁ? እኛ ደክሞን ለመዝናናት ነው የመጣ ነው። ደክሞን ማለት ነው። እና ሰርጋችን ባማረ በተው ሰበር ዜና ሰበር ዜና! የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ። ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ። አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል። የመዳም በጎቹም መልስ ሰጥተዋል። እናንተ ይሄ ነው እንዴ የሚገርማችሁ? አንድ ወር ሙሉ እግራችን እየተንቀጠቀጠ ልብስ የተኮስንበትን አንዶር ሙሉ ሸፋጣ የሸፈጥንበትን አንዶር ሙሉ እላይ እታች ያልንበትን አንዶር ሙሉ የማዳም ጩኸት፣ የአላርም ጩኸት፣ የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማን እና ገና ላምባርጊኒ መኪና ገስተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ የመዳን በጎቹ ተናግረዋል። ከዜናው ጋር ሳራ እየሰገጣችሁ ምጠጣው ነገር እኮ አጠገቤ ቢኖር ቺርስ ሰለሽ ነበር ይለሽ እኔ ጋ ምንም ሚጠጣ ነገር የለምንድነ ሰውነ ወይስምንድ አብርሽ ደግሞ ተናዶ መልስ ሰጥተዋልላላሁሮሙሌደሞብሽ እያስፈለየሚልወሬዎችንእሰ ስለነበረ ነው እና የትኛውም ሰው መምጣት ይችላል፣ ነፃ ነው። ሌላው እየነገርኳችሁ ነው፣ ኢቭን እገዛሁ የምትፈልጉ ሰዎች ካላችሁ እኛው በራሳችን መኪና ፒክ አርገናችሁ ወደ ቦታው ማምጣት እንችላለን። ሁላችሁም እንዳትቀሩ። ይህ ፕሮግራም የተዘጋጀው ለሁላችንም ስለሆነ ማለት ነው እና ፈታ በሉ አትጨናነቁ። አንዳንድ ሰዎች ገንዘብ የለንም ምናምን እያሏችሁ ስለነበረ ነው እና መምጣት ይቻላል። መምጣት ብቻ ነው የሚጠበቅባችሁ። ቤት ቁጭ ብላችሁ ምንም አታረጉ። ጋናት መታችሁ ፈታ ስላላችሁ ምንም አይነት እየሰማን ስለነበረ ነው። ብር ያስከፍላሉ፣ ከፍላችሁ ነው የምትገቡት። እኛ ማንንም ከፍለ ትገባለ ያልነውም ሰው የለም የተናገርነውም ሰው የለም። እናንተ ግን በራሳችሁ ፈጥራችሁ የምታወሩትን ነገር አቁሙ። እኔ ለሁላችሁ ከፍላለሁ። እኔ ለሁላችሁ ማንኛውም ሰው ለመዝናናት የሆነ ቦታ ቱር ሲሄድ ጀልባውጠቅሱን እየያዛችሁ እየጻፋችሁ ከበር አድርገናል፣ ሸፍነናል። ሁላችሁም መምጣት ትችላላችሁ፣ አያስከፍልም። እኛንን የምንከፍለው ለእናንተ መገኘትና መገኘት ብቻ ነው። ስለዚህ ጀስት ፈታ ዘና ለማለት ተጠርታችኋል። እና ሌላው ደግሞ ማለት ነው አንዳንድ ወንዶችም ሆናችሁ ሴቶች ላይብ ላይ ቁጭ ብላችሁ ከምታወሩ እናንተንም ጭምር ኑ፣ ጋብዘናችኋል፣ ተጋብዛችኋል፣ በነፃ ነው እሺ። ግን ዝግጅቱን ያዘጋጀው ደግሞ እነሱ አለ የማዳም ቅመሞች፣ ስንት ብር አውጥቶ ነው ተባለ? ሁለት ሁለት ሺ ድርሃም አውጥቶ ነው ተባለ። ሁለት ሺ ሲባዛ በስንት ነው? በሰላሳ አምስት ነው ጋይስ፣ በኢትዮጵያ ይሄ ብር ነው በኢትዮጵያ እስከ ሰባ ሺህ ብር አውቶ አንድ ሰው እስከ ሰባ ሺህ ብር አውቶ ነው እነሱን ሰርግ እንዲያደርጉ ያደረገው። እናትና አባትሽን አስታውሽ። እናትና አባታችሁን፣ ቤተሰባችሁን አስታውሱ። በተአምር ለፍቅር የማይከፈል ዋጋ እዚህ ጋር ተመለከትኩኝ። የምሬት እኔ ከሳምኩኝ፣ ይቅርታ አድርጉልኝና እናቴ ብቻ። ይቅርታ አድርጉልኝና እናቴ ብቻ አረሳም። እኔማ የአንቺን ፍቅር አረሳም። ስተመች እንቀጥላለን። በስህተት ወደ አካውንቱ አምስት መቶ ሺህ ብር ገብቶ የመለሱ ሰውዬ ምን አይነት ሰው ነው? በስህተት ወደ አካውንቱ የገባውን አምስት መቶ ሺህ ብር መልሷል። ይህ ሰው አወል አህመድ ይባላል። እንግዲህ ዛሬ ጠዋት በተኛበት አንድ ስልክ ይደወልለታል። የደወለውም ሰው እንግዲህ ይለምነዋል በስህተት አምስት መቶ ሺህ ብር ወደ አካውንት አስገብቻለሁና ባክ መልስልኝ ብሎ መለመንና መለማመጥ ይጀምራል። እኔም እንግዲህ ጀነን ብዬ፣ የሰውን ማልፈልግ፣ የራሴን አሳልፌ ማልሰጥ አፋር ስነንቦና ተኮትኩቼ ያደግኩኝ ነኝ፣ ብር ከአካውንት ውስጥ እንዳለ አድርገህ አስብ ብዬ ስልኩን ዘገውት። ከዛ በኋላ ብሩንም ላኩለት። ነገር ግን ገንዘቡን ከላኩለት በኋላ ደውሎ እንኳን አላመሰገነኝም ብሏል። በነገራችን ላይ እንደዚህ አይነት መልካም ሰዎችን ያብዛልን። አሁን ማለት ነው፣ ሳንወሻሽ ነገሩኝ። አምስት መቶ ሺህ ብር በጠዋት እንደዚህ በአካውንታችሁ ላይ ቢገባ ትመልሳላችሁ? ትመልሳላችሁ ነው። አሁን ታኩሬን የገጨው በግ እኔንም ይቅጭና፣ ኔ ልፈምሳለ። የሆነ ልጅ ታኩሬ እንዲገጨው ታኩሬ ምን አይነት ደረጃ ላይ እንዳለ ታውቃላችሁ? ከዛ ጀለስ ካልተገጨው አገራችን በግድ እሺ ተባለ። መጣ፣ እሱ መጣ። አንድ ላይ በጋራ ሁሉም ያስተምራው የውሎ ሰው ብቻ አይቻልም። የታኩር በቃይ ነው። የአንተ ጥቁር ነው። በጥቁር አይቻልም፣ በጥቁር አይቻልም፣ አይቻልም። በጥቁር አናፋምስም። ፕሊዝ፣ ብዙ ሰው አሳዝኖኝ ያውቃል። እቺ ልጅ ግን በጣም ነው ያሳዘነች። እቺ ልጅ በጣም ነው ያሳዘነች። ምንድን ነው ያገባው? ያለው የሷ ፍቅረኛ ነበር፣ የእሷ ፍቅረኛ ነበር ነው ወይ

አስርኩ ሻፕሮድ ቶሎ በል ቶሎ። አንተ ፖዝ አድርግና አስርኩ ሻፕሮድ ያለ በለዚያ፣ ወደ ኩሺና ነው የምገባው። ኩሺና ትገባና፣ ሽንኩርትህን ትከትፋለ፣ ወጥን ትወጠውጣለ። በቃ እኔ መላችሁ። ግን በሩን ለምንድን ነው ይዘጋችሁ? ተቀርጾ ካልተለቀቀ ለምንድን ነው በሩን ይዘጋችሁ? በር የሚዘጋኮ ሰው እንዳያይሽ ነው። አሁን እኮ ፓብሊክ አረግሹ ለቀቅሹ አዲስ አበባ ሜክሲኮ ላይ የመስጊዱ አጥር በለሊት እንዲፈርስ ተደርጓል። የታሰሩ ሰዎች እንዳሉም ሰምተዋል። መጅሊስ ቤተሰት ላይ ማሳሰቢያ ይዞ ወጥቷል። ቪዲዮን ኮፒሊንግ ሼር ኮሜንት እያደረጋችሁ ለሁሉም እንዲደርስ አድርጉት። ታዲያ አዲስ አበባ መጅሊስ በመግለጫ ላይም በቀን የተገነባውን የመስጂድ አጥር ጨለማን ተገና አድርጎ ማፍረስና በመስጂድ ውስጥ የሚገኙ የመስጂድ ሀሊሞችን ማሰር በምንም መመዘኛም ህግ ማስከበር ሊሆን እንደማይችል አስታውቋል። ታዲያ መስጊዱ ከ1967 ጀምሮ ህጋዊ ካርታ ያለው እንደሆነና ሲሰገድበት የቆየ መሆኑን የአዲስ አበባ መጅሊስ የገለጸ ሲሆን አካባቢው በአዲስ መልክ ለማልማት መንግስት የጀመረው እንቅስቃሴ በመደገፍና መስጅዱን በአዲስ መልክ ለመስራት ፕሮጀክት ተዘጋጅቶ ለሚመለከተው የመንግስት አካል ገቢ ተደርገው ክትትል እየተደረገበት ባለበት ወቅት አካባቢውን እያለማ የሚገኘው ኢግል ሂልስ የተባለው የፌዴራል የመጋ ፕሮጀክት ተወካዮች የወረዳና ክፍለ ከተማ የመንግስት አመራሮች በተገኙበት የመስጅዱን ዙሪያ በማጠርና በሰላማዊ መንገድ ለአካባቢው ጀማ በማስረከብ መስጅዱ እየተሰገደበት ይገኛለን ብሏል። በተጨማሪም ረመዳን ሀያ ስምንት የአካባቢው ጀማ ባዘጋጀ የፍጣር ፕሮግራም ላይ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ በአካል በመገኘት የማህበረሰቡን ጥያቄ ለመመለስ እየሰሩ መሆኑን አሳ ይታወቀውም ነበር። በመሆኑም ድርጊቱን እናወግዛለን ብሏል። በመጨረሻም የፌዴራል የመጋ ፕሮጀክት ተወካዮችና የመንግስት የስራ ኃላፊዎች ባሉበት የተገነባውን የመስጂድ አጥር ወደነበረበት እንዲመልስና ያለምንም ጥፋት ከመስጂድ የታሰሩ ሰዎች በአስቸኳይ እንዲለቀቁ እናሳስባለን ሲል መጅሊሱ በማህበራዊ ገጹ ላይ አስታውቋል። ቆይ ቆይ መስጊድ ካልፈረሰ ልማት የለውም ልማት አይሰራም። መስጊድ ነው እንቅፋት የሚሆነው? ብዙ ቦታ ምንድን ነው? በሌሊት ማፍረስ ደግሞ ምን ማለት ነው? የምን ተልእኮ ነው ያለባችሁ እናንተ? ምን አይነት ተልእኮ ነው በቀን አለማፍረ እንዴት ነው በለል የመንግስት አካል እንዴት ነው በለሊት የሚያፈርሰው? ማን ይህ ተራ የቀበሌ ቤት አይደለም እኮ እንዴት ነው የምታፈርሰው? ይህ የእኔ ቤስት ፍሬንድ እንድትረዳኝ የምፈልገው ነገር ምን መሰለህ፣ እንደ ማንኛውም ሰው እንዴት ነው እናም ብለህ ሰላም ታስታቀርብልኝ፣ ይጨንቀኛል። በከባዱ ነው የሚጨንቀኝ። እንደ ወትሮ ተሳደብ እኔ ምን አስቀየምኩት ብዬ ነው ከራሴ ጋር ነው ማትስም ሰረው እንደዚህ አይነት ጀልስ ካላችሁ ምን ይችላል? ይመጫጭ ቀኔ የሚበላሸው ጓደኛዬ ሰላም ሲለኝ ነው። አለ ይሁን ልጅ በቃ እንደዛ ሆኖ ነው። ጓደኛችሁ ሰላም ካላችሁ ቀናችሁ ተበላሽቷል። አባ ስልክ አስደውለኝ። ባላንስ የለውም እንካየው። ሞልታ አስደውለኝ። ብድር አለበት ተጨማሪ ያዝ ቻርጅ፣ ዘጋ ብራዘር። አታስቢየው፣ ፓወር ባንክ አለ። አላስደውልም አላስደውልም በቃ እንደዚህ ያስፈቅዱ መስረቅ አለ እንዴ? ረፍ ረተው ግን ረተው ግን ግን ሙሉ ትጥቁን አሟልቶ እየሄደ ነው ሰው። ከዚህ ውጭ እንግዲህ ሌላ ነገር አይጎለውም ወይ ቻርጅ የለውም ወይ ብር የለውም ወይ የሆነ ነገር ነው ችግር የሚጠራው። ሁሉንም አሟልቷል። ማ ይሄ ነገር እንደሚከሰስ ስለሚያውቅ ትጥቁን አሟልቶ ነው የተነሳው እና ከእንደዚህ አይነት ሰዎች እራሳችሁን ጠብቁ ለማለትም ያክል ነው። ለዛሬ ያዝናላችሁ ፕሮግራም ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ በጣም ወዳቸዋለሁ።